አሁን የምንመለከተው እንግዲህ የሥላሴ ቅኔ አተካከል ትርጉሙንና ሙያውን እንመለከታለን። ሁላችሁም ሰብስክራይብ፣ ሼር፣ ላይክ አድርጉ። ለሚፈልጉ ብዙ የሚፈልጉ አሉና ይሄንን ለብዙዎች እንዲደርስ አድርጉልኝ። ሞታ አብየል ባይለ ጸጋ እንታይ ፈርሆ ወያከብሮ አረጋዊ የክብር ወጽድቅ እምኢትዮጵያ ገነት

በዐይለ ጸጋ የአቤል ሞት የሚያፈ የሚፈራውና የሚያከብረው የሆነ ከኢትዮጵያ ጓሮ የጽድቅና የክብር ሽማግሌ ይትዕዘዝ እምገነተ እዝራ ወሄኖክ ከአብልት በዐይለ ጸጎች ሄኖክና እዝራ ጓሮ ይታዘዛል። ምስለ እለ ፀኑ ሄኖክ ወእዝራ ዘእግዚአብሔር ወአልት የእግዚአብሔር ምንደኞች ወይንም ሰራተኞች እዝራና ሄኖክ ከእዝራና ከሄኖክ ለፀኑ የፀኑ የሆነ የእግዚአብሔር አገልጋዮች ሄኖክና እዝራ ከሄኖክና እዝራ ጋራ ይታዘዛል። ከመይቀብ ዘልፈ እፀ ሕይወት ሕይወት ዛፍን ሁል ጊዜ ይጠብቅ ዘንድ ይታዘዛል ነው። ወለ አረጋዊ ዘጽድቅ ብሎ የጸሎት የጸሎት ሽማግሌ የጽድቅ የጸሎት ሽማግሌ የጽድቅ አረጋዊ አረጋዊ ጻድቆ ማለት ነው። አረጋዊ አረጋዊን ይጸልኦ ወልድ አብየል ሞት የአብየል ልጅ ሞት ይጠላዋል የሚል ነው። እንግዲህ ለሰሙ ምንድን ነው ከተባለ፣ አንድ ባለጸጋ በአካባቢው የሚታወቅ ይሆንና ሽማግሌ ስለሆነ የሚያከብረው የሚፈራው አንድ ትልቅ ሰው ይኖርና ይፈረዋል፣ ያከብረዋል ማለት ነው። እሱ ያከበረውን የሚፈራውን ግን ወጣቶች ደግሞ ባለሀብት የሆኑ ደግሞ እነሱ ያዙታል፣ ናጓሮ ጠብቅ ይሉታል ዛፍ ወይንም አይዋፋት እንዳይበሉት ፍሬ የሚያፈራ ዛፍን እንዲጠብቅ ያዙታል ማለት ነው። ወለአረጋዊ አረጋዊ ዘጽርቅ ብሎ የጸሎት ይጸሉ ወልደ አቤል ሞት። በዚህ ላይ ደግሞ አንዳንድ ልጅ አረጋዊ ሽማግሌን የሚጠሉ የማይወዱ የሚሸሹ አሉ ለማለት ነው። ሰሙ ለወርቁ ምንድን ነው ከተባለ እንግዲህ ያ አቤል ሞት ጻድቁ አባታችን አቡነ አረጋዊን በጽድቅ ስራቸው በአገልግሎታቸው ሞት አልደፈራቸውም። በአጸደ ስጋ ወደ ብሔረ ሕያዋን እንደ ሄኖክ እንደነ ዕዝራ እንደነ ቅዱስ ያሬድ እንደነ ናአኩቶለአብ ወደ ብሔረ ሕያዋን ተነጥቀዋል። እንደ ወንጌላዊ ቅዱስ ዮሐንስ ጌታ ይወደው የነበረ ዮሐንስም እንደዚሁ ሞትን አልቀመሰም። በሕይወት ወደ ብሔረ ሕያዋን ተሸጋግረዋል። ስለዚህ ዛሬ የዚህ በዓል ዋናው ዓላማ ጻድቁ አባታችን በአገልግሎታቸው በዚህ ሞትን ባለመቅመሳቸው የተደረገ ቅኔ ነው። ቀለል ያለ ስለሆነ ለጀማሪዎች የሚሆን ብትን ሰዋሰው የሚባል ቅን የነው ስሞች ናቸው ያሉት ሌላው ቀላል ቀላል ግዞች ናቸው አንቀጾችና ግሶች ናቸው ያሉት ማለት ነው ስለዚህ በዚህ መሰረት ምንድን ነው ሰሙ ሽማግሌን የማያከብሩ አንዱ ሲያከብር አንዱ አያከብረውም ማለት ሞት ይፈራዋል ያከብረዋል ሊያዘውም አይችልም ማለት ነው አልቻለም ማለት ነው ዋናው ይሄ ነው እንግዲህ ትርጉሙ፣ ዋናው ሰምና ወርቁ ማለት ነው። ዋናው ደግሞ ወደ ሙያው ስንሄድ እንግዲህ ዘር ሲቀመጥ ያለ ሙያ አንዳችም ዘር አይቀመጥም ማለት ነው። ዘምሁን፣ እንተምሁን፣ እለምሁን፣ ሌሎች አገባባትም ሁሉ ሙያ ሙያ አላቸው ማለት ነው። ስለዚህ በሙያ ሰጣጡ ደግሞ ሙያ ሰጣጡን እንመልከት። ሞት ባይለጸጋ ምሳሌ ባይለጸጋ ሰው ሞት ወርቅ ተመስሎ የይፈርሆ ወያከብሮ ባለቤት ይሆናል ማለት ነው። አቤል የሞት ዘርፍ ይሆናል ማለት ነው። እንተ አገባብ ፍቹ የሙያው ቅጽል ቅጽልነቱ አረጋዊ ይላለው ይፈርሆ ወያከብሮ ቦታ ተጫፍረው እንዳያስሩ እንተ ይጠብቃል። አረጋዊ የዊት የዘዝ ባለቤት ክብር ወጽድቅ ቦታ ተጫፍረው የአረጋዊ ዘርፍ ይዘር እም አገባብ ፍቹ ከሙያው መነሻ ኢትዮጵያ ገነት ምሳሌ ጓሮ ብለን ነው ገነትን የፈታነው። ኢትዮጵያ የተጋደሉበት ያስተማሩበት ብዙ ሐዋርያዊ ተልእኮን የፈጸሙባት ስለሆነ ኢትዮጵያ ያው በኢትዮጵያ እሳቸው ሮማዊ ቢሆኑም ኢትዮጵያ ላይ ነው ተጋድሎ ያደረጉትና የንጉስ ልጅ ናቸው። የአባታቸውን ንግስና ሳይፈልጉ ቀጥታ በምናኔ ወደ ኢትዮጵያ መጥተው የጽድቅ ተጋድሎ የምናኔ ተጋድሎ ፈጽመዋል ለማለት ነው። ኢትዮጵያ ወርቅ፣ ገነት ሰም፣ ኢትዮጵያ ወርቅ ተመስላ የመነሻ ባለቤት ማለት ነው። ይትዘዝ ያለው አንቀጽ ያስራል እንጂ አይሳብም። እም አገባብ ፍችው ከሙያው መነሻ ገነት የመነሻ ባለቤት እዝራ ውሄኖክ በወተጫፍረው አብዕልት ምሳሌዎች አብዕልት ሰሞች እዝራ ውሄኖክ በወተጫፍረው ወርቆች ተመስለ የገነት ዘርፎች ይሆናሉ ማለት ነው። ምስለ አገባብ ፍችው ጋራ ሙያው አፈቃቃሪ እለ አገባብ ፍቺው የሙያው ቅጽል ቅጽልነቱ ሄኖክ ወእዝራ በወተጫፍረው አብዕል ትላለው ይሆናል። ጸኑ ያለው አንቀጽ እንዳያስር እለ ይጠብቃል። ሄኖክ ወእዝራ አሁንም በወተጫፍረው አብ ወአልት ምሳሌ ወአልት ሰም እዝራ ወሄኖክ በወተጫፍረው ወርቆች ወርቆች ከዛ በኋላ የአፈቃቃሪ ባለቤቶች ይሆናሉ ማለት ነው፣ እንጂ ምስለ እለ ጸኑ ስላለ እላ አሁን ተቀጽሎ ወደ ላያቸው ስለወጣ ይሄ ይገባል እዚህ ውስጥ ማለት ነው። ዘርፍ ቢሆን ይዛል ግን አገባብ ስላለ ምስለ የአፈቃቃሪ ባለቤቶች ይሆናሉ ማለት ነው። ዘ እግዚአብሔር ያለው ዘ አገባብ ፍች ዘ፣ ዘርፍ ደፊ፣ ዘርፍ ደፊነቱ ወአልተ እግዚአብሔር የሚያሰኝ ወአልት እነዚህ ያው ተመስሎ ሙያ ሰጥቷል ማለት ነው። ከመ አገባብ ፍቺው ዘንድ ማለት ነው። ሙያው ማንጸሪያ ይቀብ ያለው እንዳያስር ይቀብ እንዳያስር ከመ ይጠብቃል። አለዛም ይቀብም ዘንድ አንቀጽ ስለሆነ ራሱ ከመን ትተን ይቀብ ማለት እንችላለን ማለት ነው። ይቀብ ዘልፈ ማለትም እንችላለን ዘንድ አንቀጽ ይስባል እንጂ አያስርም ብለን እናልፈዋለን ማለት ነው። ከመም ከተጫ ነው እንደዛው ነው። ዘልፍ አገባብ ፍቺው ዘወትር ሙያው አንቀጽ አጎላማሽ፣ አንቀጽ አጎላማሽነቱ ይእቀብላለው እጽ ህይወት ምሳሌ እጽ ሰም ህይወት ወርቅ ተመስሎም የይእቀብ ተሳቢ ወአገባብ ፍቺው ም ሙያው ደጋሚ ለአገባብ ፍቺውንም ያው ተጠቃሽ ተጠቃሽነቱ ይጸልቆ ላለው አረጋዊ የይጸል የተጠቃሽ ባለቤት ዘ ዘርፋየ ዘርፋየነቱ አረጋዊ ጽድቅ የሚያስይ ጽድቅ የአረጋዊ ዘርፍ ብሉይ የአረጋዊ ቅጽል አሁንም ማለት ነው። ከዛ ጸሎት የብሉይ ዘርፍ ይሆናል። ይጸልኦ በወይ የተደገመ ማሰሪያ ያስራል እንጂ አይሳብም። ወልድ ሞት ምሳሌ፣ ወልድ ሰም ሞት ወርቅ ተመስሎ፣ የይጸልኦ ባለቤት አቤል የወልድ ዘርፍ በማለት ሙያው ይሰጣል ማለት ነው። ሁላችሁም ሰብስክራይብ፣ ሼር፣ ላይክ በማድረግ ብዙ የሚፈልጉ አሉና አዳርሱልኝ። እንደዚሁ እንቀጥላለን። አሁንም ዘይ እዜ መወድስ እንሄዳለን። ለዛሬ ይቆየን፣ የጻድቁ በረከት አይለየን። ሰላም ሁኑልኝ።